ሰላም እንዴት ናችሁ? ደህና ናችሁ ወይ? ዛሬ ደግሞ በሌላ ቪዲዮ ተመልሽ የመጣው ዛሬም ቀለል ያለ ነገር ነው ምሰራላቸው። ሁሉን ነገር አዘጋጅቼን የመጣሁት ድንች ሰላጣ በቼሪ ቶሜቶ ነው ምሰራላችሁ። ድንቹን ከትፌ ቀቅዬ ከትፌ አዘጋጅቻለሁ። እዚ ጋር ቼሪ ቶሜቶዎች አሉ፣ በጣም ነው መወዳቸው። እነዚህ ምኙ በከለር ናቸው። እነዚህ ቆራርጫቸው አሉ እንደምፈልገው፣ በጣም ነው የሚያምሩት ከነራቸው በጣም ያምራል። አሁን እዚህ ጋር ቃሪያን ጨምራለሁ፣ የሚያቃጥል ቃሪያ። እዚህ ጋር ቀይ ሽንኩርት አለኝ፣ ያው ሁሉንም ከታትፌ ገባው። ጊዜያችሁን ላለመውሰድ ነው። አሁን እዚህ ጋር ፓርሰል ያለኝ ከለሩን እንዲያምር ተቀቃሪዬ እየከተፈ ያዘጋጀቻለሁ። አሁን እዚህ ጋር ዘይቴን ጨምራለሁ። ኦሊቭ ኦይል ነው። ያው ሰላጣ ድንች በተለይ ዘይት ይወዳል። ዘይት ጨውሎም ይወዳል። ከልልና መጣልሽ ነው። ዘይቱን እንዳትሉኝ ደግሞ እንግዲህ ለሰላጣ ስለሆነ ትንሽ ጨመር አድርጉበት ማለት ነው። አሁን እዚህ ጋር ሎሚ አለኝ ጣው ሳይሆን አረንጓዴው ላይም ነው ትንሽ ጠንከር ያለ ስለሆነ እንደ ሀገራችን እንግዲህ አሸት አሸት አሸት አደረጉታላችሁ እንዲመጣ ማለት ነው። ከዛ በኋላ ጥቆርጦት ና አይ ገዘገዝ ሁን እዚህ ያደርጋችሁ ያችሁን ትጨምራላችሁ ማለት ነው። እንዴት ናችሁ? ሰላም ናችሁ ወይ? ሁሉ ነገር ሰላም ነው ወይ? አገር ሰላም ነው ወይ? አገር ቤት ያላችሁ፣ ውጭም ያላችሁ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ያው ተመልሼ እመጥቻለሁ እንደገና አሁን እንደምንም ጊዜ አብቃ ቅቼ ትንሽ አንዳንድ ለየት ለየት ያለ ነገር የጾም ነገር እሰራላችኋለሁ። አሁን ሎሚን አድርጌያለሁ። እናንተ ሎሚ እንደምትፈልጉት መጨመር ትችላላችሁ። ጨውም ጨምሬያለሁ። በጣም ቀላል ነው አዘገጃጅታችሁ። ቲማቲም ኖርማሉንም ቲማቲም መጨመር ትችላላችሁ። የትልልቁንም ቲማቲም ገዝታችሁ እሱንም ደቀቅ አርጋችሁ ከትፋችሁ መጨመር ትችላላችሁ። ግን ይሁት እንዴት እንደሚያምር ከለሩኒውት በስማ ምንድነው? ሲያዩት ያላማረ ሲበሉት ያቀራል አይደለም የሚባለው ነው። መጀመሪያ አይን ነው የሚበላው ነው የሚባለው የሀገሬ ሰው የሚለው አይደለም። ይኸው እንዴት እንደሚያምራት ነው ቀኝት። በጣም ቆንጆ አርጌ ሰርችላችኋለሁኝ። እናንተ እኔ እንደምሰራው ሰርታችሁ ብሉ ላለሁኝ። በጣም ቆንጆ ነው። እንግዲህ ላይክ ሼር ማድረጋችሁን እንዳትረሱ። ሰብስክራይብ ያላደረጋችሁ እንደገና ሰብስክራይብ አድርጉ። እንግዲህ በሚቀጥለው ደግሞ በቆንጆ ቪዲዮ እመጣላችኋለሁ። እስከዛው ድረስ ሰላም ሁኑ።